ወደፊት ድሃ የሆነ የንስሐ አባት አይኖረም። ቤቱ ጸበል አይረጭለትም። የሚመጣው ካህን ድሃ ስለሆነ ድሃ ድህነቱን ለማራገፍ ስለሆነ ወደፊት በካህናት መካከል ጦርነት ይነሳል። ኢንቨስተር ከላይ የኔ ናቸው፣ ነጋዴ ከላይ የኔ ናቸው፣ ምንትስ የኔ ናቸው፣ እንዴት ሄድክብኝ ምናምን ጥ ጠይት ሊማዘዙ ይችላል። ሊማዘዙ ይችላል። ይሄ የሚስተካከለው በአገልግሎት፣ በትምህርት፣ በስልጠና ይስተካከላል። ይጠፋ። ሁሉን በእኩል የምታይ ቤተክርስቲያን ለማህሌት ለሰዓታት ብቻ ነው። በተለይ በጽጌ ጾም ቅዳሜ ማታ ተሂዶ እስከ እሑድ ቅዳሴ ተቀድሶ ይመጣል። ነገ አበይት በዓላት ኖሮ ንግስ በዓል ሲኖር በምሽቱ ዋዜማ ተቁሞ ከዛ በኋላ ሰዓታቱ ማህሌቱ ተቁሞ ይታደራል። ከዚያ በተረፈ የሚታደረው ቤተ ቤተክርስቲያን ውስጥ ነው። የዝሙት፣ የድሪያ፣ የነውር ማራገፊያ ነው የአዳር ፕሮግራም። ወላጆች ልጆቻችሁን አዳር ፕሮግራም ብላችሁ እንዳትሉ ግለሰብ ጋር እየተወራ ያለው ስለ ሌላ ነገር አለም እየተወራ ያለው ስለ ህይወት ነው እየተነገረ ያለው ስለ እንዴት ብዬ ልንገር የልጁም ህሊና ኮ መታከም አለበት ይቺ በህፃነቷ ይሄ ነገር የደረሰባት ይህንን የመጣ ይምጣ ብላ የፈረደ ይፍረድብኝ ብላ የሆነው ይሁን ብላ አደባባይ መውጣት እስቲ አስባችሁታል ቤተሰብ አላት እኮ ወንድም አላት እናት አላት ልጆች አሏት ህይወት አላት እኮ ዝም ብላ አይደለችም። ራበኛ ለች ጠማኛ ለች ማድረግ የምችለውን አደረኩ። ከኔ በላይ ሲሆን ግን ምን ላድርግ? እሷን ይዤ አንድ ባለ ሀብት አለ ጠይቄው፣ እኔም ደውሎ ሲያናግረኝ፣ ካናገርከኝ አይቀር ብዬ እባክህን እንዲህ እንዲህ ተርባለች፣ ይችልጅ ከፕሮቴስታንት አሁን አምልጣ መታለች፣ በእዳም ይዘዋታል፣ እንዲህ ካላደረግሽ እንደዚህ ካልተመለስሽ እንዲህ እናደርጋሻለን ብላ እባክ እርዳት ብያዋለሁ። አንድም ሰው ፈቃደኛ አይደለም። አዎ ስትሞቱና ታማችሁ ለሞት ስታጣጣሩ ነው እርዳታም የሚደረግላችሁ እንጂ በህይወት እያላችሁ ሊረዳችሁ የሚፈልግ የለም። የቀብር ጊዜ አሁን የኢትዮጵያ ቀብር የሚያምረው ማን ነው? አርቲስቱ እንኳን ታሞ እርዳታ በሚፈልግበት ጊዜ ጸጥ ብሎ ከርሞ ከዛ ኮሚቴ ይቋቋማል። ኮሚቴው ምንድን ነው መሞቱ የሚረጋገጥ ከሆነ ከዛ የእርዳታ አሰባሳቢ ይባላል። ያንኑ ብር ለመቀራመት፣ ያንኑ ብር ለመብላት ጨካኝ እኮ እንደኛ የለም በእውነት። ከዛ የሞተ ቀን ሱፋቸውን ለብሰው የመኪና ማዕት ይመጣል፣ የከረባት የመነጽር አይነት ይመጣል፣ የአበባ ማዕት፣ የውድ ውድ አበባ፣ የሬሳ ሳጥኑ ራሱ ውድ ሆኖ ይመጣል። ኮሚቴ የህይወት እንትኑን ለማንበብ ጋዜጠኛ እንዲመጣ ቴሌቪዥን እንዲመጣ የቀብር ስነ ስርዓቱ ለእነ እንትና ደከሙ ምናምን ይባላል። አስመሳይ ቀጣፊ። የሚበላው የሚጠጣው አቶ የቤት ኪራይ የሚከፍልለት ሸቶ ገምቶ ከርፍቶ በነበረ ሰዓት ስልክ እየዘጋ ምን ጨቀጭቀኛል የሚለው ሁላ ሰው መሳይ በሸንጎ ያ የሞተ ቀን ከኔ በላይ የለም በእውነት ጓደኛችን ምን ሆነ መሰለ፣ እዚህ ቦታ አለ እንደዚህ አይነት ትርኢት ለማቅረብ ሄደን በእውነት እኛ ቁጭ ብለን እንት አይነት ደግ መሰለ እሱ ሳይበላ እንትናት ይርባችኋል፣ አፈር ብላ ታያ ብታበላው አታበላውም ነበር። ቀጣፊው በየጸበሉ ሲንከራተት በየሐኪም ቤቱ ሲንከራተት፣ ስልክህን እየዘጋ አድራሻ እያጠፋ ሰውን ላይ እየመጣ አንተ ንክል ጓደኛ አደለ እንዴ አንቺ ንክል ጓደኛ አደለሽም እንደ ሲባል እንግዲህ ስልክ አላነሱ አሉ። ምን አባቴ ላር አንስቶ ረ እንደዚህ እንደዚ ታሟል ታላ ስራ ላይ ነኛ ሆን አልችልም ምናምን ሲል ቆይቶ ገሌኮ ሞተ ሲባል ከዛ ፊት አውራሪ ሆኖ ይመጣል። አስመሳይ ቲያትረኞች ቲያትር ስንሰራ የምንኖር አደለንም እ ዮርዳኖስ ራበኝ ነው ያለችው። ዮርዳኖስ ቸገረኝ፣ ይሄን ልጅ አሁን የአባትነት ጥያቄውን መመለስ አልችልም። ፍላጎቱ ከፍ እያለ ነው። ስለዚህ ሂድ፣ እኔ ዲኤንኤ ደሞ ለዚህ ጥሩ ነገር አምጣለች። እኔ አባትነቱን አምኖ ይርዳው፣ አለቀ። ያስተምረው። እስከ ሰባተኛ ክፍል አድርሻው አለው። ከዚህ በኋላ ያለው ግን እሱ ይርዳው፣ ያግዘኝ። አይ አባቱ አይደለም ከተባለ ደግሞ ዘመኑ የሰለጠነ ነው፣ ዲኤንኤ ቀላል እኮ ነው። ከዚህ ውስጥ ምራቅ ያወጣሉ፣ በሶፍት በጆሮ ማውጫ መሰለኝ፣ ከዚህ ውስጥ ያወጣሉ። ከዛ ከዛም ያወጣሉ፣ ያስቀምጣሉ። ዘጠና ዘጠኝ በመቶ ያንተ ነው። በቃ ቀላሉ። ልጆቼ ከመምጣታቸው በፊት እኮ ቤተሰብ ሲመጣ የአንተ ልጆች ለመሆናቸው ማረጋገጫ እንፈልጋለን፣ አረጋግጡ። ልጆቼ ሄዱ የጀርመን ኤምባሲ ባዘዘው ቦታ በዚህ ባፍንጫቸውን ባፋቸው ውስጥ አላውቅም፣ አስገቡት። ይህን ባፌ ውስጥ ያስገቡት፣ ከዚህ ምራቅ ወሰዱ። ደም ይወስዳሉ እየስጠበቀ ደም እንኳን አልወሰዱም፣ ምራቅ ከዚህ ከዚህ ተወሰደ፣ ምናምን አመጣ እዛ። እነሱም አባታችሁ ነው ተባለ። አንተም ልጅ ነው ልጆች ናቸው ተ ልጆች መጡ ማለት ነው። አለቅ ስለዚህ፣ የሚዳኝ ነገር አለ አስቀድመን እንፈርዳለን። ይሄንን የደበበንም ነፃ የሚያወጣው ምንም ሌላ ነገር አይደለም። እንዴኔ ምርመራው ለማንም ለማንም አይዋሽ አይዋሽ። ልጄን ይርዳውን ያለው የቀኖና ቤተክርስቲያን ጉዳይ የምናምን ጉዳይ እሱ ምን እንግዲህ ሁለት ሶስት የሌለው የለም። እሱ ላይ ብቻ የሚፈረድበት ምክንያት ይኖራል ብዬ አልገምትም። እውነት እውነቱን እነጋገር ከተባለ ማለት ነው። እስቲ አሁን እውነት ይወጣና ይነጋገር ከተባለ ስንቱ ስንቱ ይወጣል። እንደኔ አይነቱ አጭበርባሪ፣ እንደኔ አይነቱ ጋለሞታ፣ እንደኔ አይነቱ ኃጢአተኛ፣ እንደኔ አይነቱ በደለኛ የሚያዝ ክህነት የለ፣ የማፈርሰው ክህነት የለም፣ የማቆሽሸው መቅደስ የለኝም። በአጢአቴ ነ የምቀጠው በአጢአቴ እንትን የምለው እነዚያ ግን ከመሠዊያው ፊት የሚቀርቡ ሰዎች እንትን ማለት አለበት። ተይዟል። በቃ አልቻለችም። ያልቻለች ልጅ ደግሞ ስትጠይቅ ከዚህ ጥፊ ሲባል ሚዲያ ላይ ወጣ ሚዲያ ላይ ወጣ ስትናገር ደግሞ አሁን ዛሬ እንትን ብሏል። ደስ በሚል ሁኔታ የደብዳቤ ጽፋለች። ደብዳቤ ለሀገረ ስብከቱ ግጥም አድርጋ ደብዳቤ ጽፋለች። ዮርዳኖስ ማለት ሰኒ ቀንጠቅሳ 1219 አመልካች ዘማሪት ዮርዳኖስ ደረጀ ለዋሽንግተንና ዲሲ አካባቢው ሀገረ ስብከት ሊቀ ጳጳስ፣ ለቅዱስ ሲኖዶስ አባል ለብፁዕ አቡነ ፋኑኤል ብፁዕ አባታችን በቅድሚያ አባታዊ ቡራኬ ይድረሰኝ ዘንድ በትትና እየለመንኩ የልጅነት የከበረ ሰላምታይን በትትና ላቀርብ እወዳለሁ። ብፁዕ አባታችን መቼም በዚህ ሰሞን በየሶሻል ሚዲያው ላይ በከፍተኛ ሁኔታ ተሰራይቶ በአንድ ካህን ተደፍራ ስለተጣለች የወለደችው ልጅ ስለተከዳባት ልጅነቷን ስለተነጠቀች ከዚያም ለአገልግሎት ወጣ በ16 ዓመቷ ክብሯን ስለተነጠቀች የመንፈስ ልጆ በአንድም ሆነ በሌላ ሰምተው ይሆናል ብዬ አምናለሁ። ይሁንና ይህን ደብዳቤ ለታሪክም ለፍትህም ለብፁዕነቱ ማቅረብ እንዳለብኝ በማመኔ አቤቱታዬን ከእግሮ ስር ተደፍቼ በእንባ አቀርብሎታለሁ። አባቴ ሆይ በሀገረ ስብከቱ እያገለገለ የሚገኝ ቀሲስ ደበበ እስጢፋኖስ በሚባል አገልጋይ የደረሰብኝን የግፍ ግፍ በተሰበረ ልቦናዬ ወደ ብፁዕነቱ እንዳደርስ ሁኔታዎች ግድ ብለውኛል። ይህ ሰው ግፉን ከፈጸመብኝ አስራ አምስት ዓመታት ቢያልፉም ህመሙ ግን ዛሬም ለእኔ የየቀኑ ሰቆቃዬ ነው። አባቴ ሆይ ምንም እንኳን በአንዳንድ ወንድሞች ምክንያት ወሬው ቢሰማም ይህ ሁሉ ዓመት በራሴ አንደበት ሚስጥሩን አደባባይ ሳላወጣ በሽማግሌ፣ በካህናት፣ በሚወዳቸውም በሚፈራቸውም ሰዎች በኩል ቢያንስ ልጁን እንዲረዳ አባትነቱን እንዲቀበል ብለምን ባስለምንም ልቡን በትዕቢት አደነደደብኝ። አደባባይ የወጣሁት የእሱን ልጅ ይዤ ሲርበኝ የማደርገው ሳጣ ሲደክመኝ መረገጤ ሲያንገበግበኝ በካህናቱ በኩል የሚማልደኝ ባጣ ተስፋ ቆርጬ ነው። ለአገልግሎት ተጠርቼ በመንገድ የመኪና አደጋ ገጥሞኝ ከተሳፋሪ ሁሉ አልቆ ለተአምር እኔ ብቻ በተረፍኩበት በአደጋው በደቀቀው የልጅነት ሰውነቴና ድካሜ ሌሊት ላይ በትራስ አፍኖ አስገድዶ ከደፈረኝ በኋላ አዋርዶኝ ጭራሽ በተክሊል አግብቶ እንደገና ቤተ ክርስቲያንን ደፈራት። በዚህም ሳያበቃ ቅስና ተቀብሎ በታቦቱ ፊት ቆሞ ስጋ ወደሙን እየፈተተ በእግዚአብሔር ላይ ያላግጣል። አባቴ ወይ ለብቻ የተሸከምኩትን የልጅነት ህመሜ፣ ዛሬ የመላው ኦርቶዶክሳውያን ህመም ሆኗል። የመከራ ልጄ የእናቱ ህመምና መከዳት ሳያበቃው አባቱን የመፈለግ ስቃይ ላይ ወደቀብኝ። ምን ልመልስለት? አባ ይፍረዱኝ። ይህ ሰው ሌሎች እህቶችንም እየደጋገመ መስበሩን ከገጠሪቱ ኢትዮጵያ እስከ ሀገረ ስብከቱ አሜሪካ ብዙ መረጃ ቢደርሰኝም ገሚሱ ሚዲያ ላይ ቢሰራጭም ዛሬም ከልቡ ድንዳኔ ንቅንቅ ለማለት በፍጹም ፈቃደኛ አይደለም። አባ ቡራኬው የለኝና፣ በአሜሪካ በአሜሪካን በኢትዮጵያም ያሉ በርካታ የሕግ አማካሪዎች ሊረዱኝ ቢለፉም አስቀድሜ የእርሶንና የአገረ ስብከቶን እገዛና ምላሽ ለመስማት ወደድኩ። ዛሬ እኔ ብቶ እንኳን የዚህን ሰው ግፍ የማይተው ምእመናንን በቅናተ ቤተ ክርስቲያን የማይተው ምእመናን በቅናተ ቤተ ክርስቲያን ቆመዋል። እናም እውነተኛ ዳኝነት የአባትነትን ፍርድ ጠብቃለሁ። አባ ምን እንደምፈልግ ያውቃሉ። አንደኛ ልጄ አብ ለእኔ ሲል ደበበ እስጢፋኖስ ይባላል። የትምህርት ቤት ስሙ ደሙም ታሪኩም ላይ ተለጥፏል። ጎበዝ ተማሪው የመከራ ልጄ አባቴን አምጪ ብሎኛል። አባትነቱን አምኖ የነበረ ቢሆንም መሃል ላይ ክዷልና ክህደቱን ያንሳልኝ። ሁለተኛ አላምንም ካለ የዲኤንኤ ለመስጠት ዝግጁ ነኝና ከህግ በፊት በብፅዕነቶ ምክር ይሁን ተግሳጽ ለምርመራው ፈቃደኛ እንዲሆንልኝ ይታዘዝልኝ። ሶስተኛ የተደፈረችውን ቤተ ክርስቲያን ያዋረደው ክብረ ክህነት በቀኖና ቤተ ክርስቲያን መሰረት ፍርድ ይስጡልኝ። አራተኛ ደፍሮኝም ልጆ፣ ልጅ ወልጄለት ጥሎኝም፣ በምሬት ከሃይማኖት እስከወጣ ገፍቶኝም፣ ቆሎስ ከመሸጥ ደርሼ ለ15 ዓመታት የተሰቃየሁት ያሸከመኝ ዕዳ ወደ ብፁዕነቶ ርኅራዬ ትድረስልኝ። አምስተኛ ሰዎችን ቀጥሮ በተለያየ መንገድ እያስፈራራኝና እየዛተብኝ በመሆኑም ምንም አይነት አደጋ ቢደርስብኝ ከሱ ውጭ ማንም ሰው ጠላት እንደሌለኝ ብፁዕነቶ፣ ቤተ ክርስቲያንም የሕግ አካላትም እንድታውቁልኝ በድጋሚ እንድታውቁልኝ እወዳለሁ። በድጋሚ ቡራኬዎ ትድረሰኝ። ዘማሪት ዮርዳኖስ ደረጀ፣ አዲስ አበባ። ዘምራችኋሉ ለብፁ አቡነ ፋንኤል ማለት ጽፋለች የደሴ ሰባኬ ወንጌል የደሴ ሰባኬ ወንጌል ስሙን ዘንግቼዋለሁ ደውሎ ዝቶባታል የደሴ ተወላጅ የሆነ